ናችሁ ደና ናቸው። የኔ እግዚአብሔር ይመስገን በጣም ደና ነኝ እህቴ ስለመጣች በዚህ አጋጣሚ በጣም ደስ ብሎኛል። አይ አም ሶ ሀፒ ማለት ነው ሩታዬ፣ የኔ ቆንጆ በጣም ተናፍቀሽ ነበረ። ሁሉም ጠፍቶ አንቺ ብቻ ነይልኝ ማለት ነውና በጣም ደስ ብሎኛል። የእውነት ለመናገር እንግዲህ ዛሬ የሆነ ቤት ቪዲዮ ተለቀዋል ማለት ነውና፣ እኔ የምላቸው ማለት ነው የእውነት ስለ ሀይሚ ጸባይ የምታውቁ ካላችሁ እሱን እንገራችሁ። መጀመሪያ ሀይሜ ምንሆና ነው ስጋ ማተ አትበላም ወይስ ቅቤ? እኔ አላቅም ማለት ቅቤ እኔ አሁን የሚቀበቅ ቅቤ አልወድም፣ በተፈጥሮ ማለት ነው። ነገር ግን የሚበላ ደግሞ በጣም ነው የምወደው። ግን ሀይሚ ደግሞ ለምንድን አላውቅም ሰው ተሰብስቦ እየበላው ስለብቻ ቁጭ ብላ አሳዘነችኝ ማለት ነው። እና ማወቅ እፈልጋለሁ። እኔ ደግሞ የሆነ ነገርም ማወቅ እፈልጋለሁ። በቃ እና ሀይሚ ፕሊስ ፕሊስ እንድትናገር ይፈልጋለሁ። ቪዲዮ ላይም ምን ላይም ማለት በቃ ፀባይሽን ማወቅ እፈልጋለን። እኔ እፈልጋለሁ፣ ምክንያቱም ያው አንድ ሰው ሚዲያ ላይ እስከወጣ ድረስ እኔ ደግሞ ቤተሰቦቿ ነኝ። ቤተሰቧ ነኝ። የሆነ የእሷን ነገር ደግሞ ማወቅ እፈልጋለሁ። ለምን እንዳልበላች አብራ ከነሱ ጋር ክትፎ ለምን እንዳልበላች ለብቻዋ ለምን እንደተቀመጠች ማወቅ እፈልጋለሁ። ስለዚህ ፕሊስ ሃይሚ መልስ እፈልጋለሁ። እና ሌላ ደግሞ ማለት ነው እንግዲህ ሩታዬ ዛሬ መታለች የሆነ ለመናገር እኛ ሳናቅ ፍርድ ቤት ሄደዋል ማለት ነው እና እኔ ልንገራችሁ በዚያ አጋጣሚ፣ የፍርድ ቤት ነገር የሆስፒታል ነገር ለምን እንደሚያስፈራቸው አላውቅም። በዚያ አጋጣሚ እና አብሪሽ ማንኛውም ዩቲዩበሮች የቡታጅራ ዩቲዩበሮች የሆነ ፊልም ሲሰሩ የሆነ ድራማ ሲሰሩ የሆነ ሲጣሉ ለምን የፍርድ ቤት ነገር ወይም ደግሞ ማለት ሙሉ ፕሮሰስ ኦዲየንስ እናንተ ያገባችኋል ብሎ እስካመጡ ድረስ ማለት ነው። እኔ እኔ ማወቅ ምፈልገው ምንድነው ይሄ ነገር እናንተ ማወቅ አለባችሁ ብሎ እስካመጡ ድረስ ሶ ስለዚህ ለምን እኛ አናውቅም? ገባችሁ? ይሄ ነገር እናንተ ማወቅ አለባችሁ፣ እናንተ መጀመሪያ ስለሰማችሁ ይህንንም ማወቅ ስላለባችሁ ነው ብሎ ያመጣሉ ማለት ነው። ቪዲዮ ሚዲያ ላይ ግን የሆነ ፍርድ ቤት ሲሄዱ የሆነ ቦታ ሲሄዱ ግን እኛ አያስታውቁንም፣ በውስጥ ነው የሚጨርሱት። እንደዛ ከሆነ በውስጥ የምጨርሱ ከሆነ መታረቅንም በውስጥ እንድጨርሱ እንፈልጋለን። ድምጻችን ይሰማ፣ የእውነት ነው። ፍርድ ቤትም ባለፈው ዕለት ጊዜ ሰጣችኋል ወይ ደግሞ እና እሱም በቅርቡ መሳይ ብዙም አይደለም ገደቡ ይሰጡት በቅርቡ ግን፣ የአንቺን ውሳኔ ምሳሌ እየጠበቀ ያሉ ውሳኔሽን ማትቀይሪ ከሆነ እንደሰማሁት ከሆነ ዛኔ ውሳኔሽን ማትቀይሪ ከሆነ ያው ትለያያላችሁ እያሉ የነበረው እኔ የምለው ማለት ነው። ውሳኔሽን ማትቀይሪ ከሆነ ትለያያላችሁ ተብሏል ፍርድ ቤት አሉ ማለት ነው። ስለ ቪዲዮ አስቴን ልስጥ ማለት ነው ማለት የላችሁ እዚህ ጋር ውሳኔ ሩታን ብትቀይር ራሱ የምትቀይረው ራሱ ማለት ነው አብርሽ ቢስተካከል ነበረ ነገር ግን አብሪሽ ሰሞኑ ምን እንደሚያደርግ አይታችኋል ማለት ነው እና አብሪሽ ከሌላ ሴት ጋር ማለት ሩታ በአይኗ ማየት የማትፈልገው ሴት ጋር እየሆነ እየዋለ እያደረ ወይም ደሞ እያንከባከበችው እያጎረሰችው እያቀፈችው እየሳመችው አለች አይደል ከእሱ ጋር ነው ያለችው ነገር ግን የእውነት ነው ምላችሁ፣ ሩታ ሆዷ አራርቶ ትገባ ነበር እቤቷ። ሲቀጥል ደሞ ይቅርተውን ራሱ ትቀበል ነበረ። ፍርድ ቤት ራሱ ካንስል ታደርጎ ነበረ። ነገር ግን አብርሽ ያለበት ሁኔታ በአሁን ሰዓት የእሷ ይቅርታ ልጠይ ማለት ይቅርታውን ልትቀበል ወይም ደሞ ፍርድ ቤቱን ካንስል ልታደርግ አትችልም ሩታ። ምክንያቱም እሱ ጸባዋን ወይም ደሞ እንዴት ነው ሀሳቧን እንዳትቀይር እያደረገ ነው። ምክንያቱም የማትፈልገውን ነገር እያደረገ ማለት ነው፣ ገባችሁ አይደለ? ይሄ ማለት እንግዲህ የአብርሽ ጥፋት ነው እንጂ የሁለት ጥፋት አይደለም። ምንም ሀሳቧን አትቀይርም። ቤትም እና ዛሬ ለአንድ ነገር ነው የጠረብሽው ልታይ። ከዚህ በፊት ብዙ ነገር ና ይስተባብለናል፣ ቤትሽ ሚያጠችሽ እኔም ብሩቅም የቻለውን ነገር ለማውራት ሞክረናል፣ ከዛ በፊትም ለማውራት ሞክረናል፣ አቃለው ብዙ እንደተጎዳሽ ብዙ ነገር እንደደረሰብሽ ለዚህ ትዳር ስትይ እንደማው አንዳንድ ሴቶች ቢሆኑ ቆዩ ፈርግጠው ከወጡ የእውነት አሁን ነው የገባችሁ፣ የሩታ ደግነት፣ የሩታ መልካምነት፣ የሩታ ታጋሽነት፣ የሩታ ደግነት፣ የሩታ እንዴት ነው ማለት ሴትነቷ፣ ጸባዩ አሁን ነው የገባችሁ። ኤፍሬም ተው እንጂ አሁን ነው እንደ የገባችሁ አሁን አታስመስሉ፣ የእውነት አታስመስሉ፣ ሁላችሁም ማለት ነው። ምክንያቱም ሩታ እንንጃለቅ ማለት እሷ በዛ ሰዓት እንዴት ተወዳጅ እንደነበረች ያ ሁሉ ሰው አንስታ ያ ሁሉ ሰው ዩቱብ እንዲከፍት አድርጋ ከአብርሽ ጋር ማለት ነው። ግን ሲጀምር በሩታን ሁሉም ሰው ሩታ ካለች እኮ ማለት ነው ሩታ ከሌለች እኮ ማንም ሰው ዞር ብሎ አያይም ነበረ። አሁን ግን ሩታን ጣል ጣል አድርጋችሁ፣ ሩታ እንደ ማንም ሰው እንደማይፈልግ አድርጋችሁ፣ ሩታ ሰው እንደሌላት አድርጋችሁ፣ ሩታ ቤተሰብ እንደሌላት አድርጋችሁ ከጣላችኋት በኋላ አኝካችሁ እንደ ሽንኮራ ነው የጣላችኋት። ነገር ግን እግዚአብሔር ደግሞ አነሳት ማለት ነው። እና አሁን ደግሞ መልሳችሁ ደግሞ አንቺ እኮ እንደዚህ ነበርሽ አንቺ እኮ እንደዚህ ነበርሽ ማለት አይከብዳችሁም፣ አይቆረቁራችሁም። አንቺም ጸባይ ስላለሽ እና ትዕግስተኛ ስለምችለው እስከ ዛሬ የቆየሽው ብዬ አስባለሁ። እና በጣም ጠንካራ ሴት ነች፣ ትልቅ ሴት ነች። እና ማገናዘብ ትችያለሽ ነገሮችን ዛሬም ደግሞ አንድ ነገር ላስቸግረሽ የጠራሁሽ ምናልባት እሺ ካልሽኝ እና ሀሳብሽን መቀየር ከቻልሽ ያው ፍርድ ቤት ላይ ቀን ቀጠሮ ሰጥተዋል፣ እንጂ ፍርድ ቤት ድረስ መሄድ መድረስ አይጠበቅብኝ ነበረ አንደኛ እና አሁንም ቢሆን ነገሮች ቀስ ያሉብኝ በቃ የፍርድ ቤት ፕሮሰስ ታቋል ናቸው ማለት አንድ አይደለም። አስበበት ምናምን የሆነ ችሎት የምታይ ምናምን እየተባለ በእንደዚ ነገር ሀሳቤ ግን ያው የፍርድ ሂደት ደግሞ እንደዚህ በአንድ የሚሆን ነገር አይደለም፣ ወደ ብዙ ነገር እንደሄድ ያደርገዋል። የእውነት እኔ ማለት ነው ለምን እንደሆነ ባላውቅም እባካችሁ እባካችሁ፣ ዩቲዩበሮች ማለት ነው እባካችሁ፣ ስትጣሉ ለእኛ ካስታወቃችሁ፣ ስትፋቱም ይኸው ተፋተን እያላችሁ ወረቀት ካመጣችሁ፣ የሆነ ቦታ ስትሄዱም ይኸው ሄድን ብላችሁ ከፖስታችሁ፣ ሁሉም ነገር እኛ እንድና ከፈለጋችሁ የሆነ ባለ ማለት በውስጥ ደግሞ የምታረጉትም ለእኛ ማወቅ እንፈልጋለን። ገባችሁ አይደለ? የእውነት ለመናገር ማለት ነው። ስትታረቁ፣ ውስ በውስጥ ታረቁ እስቲ ይሄ ነገር ሁሉ በውስጥ አድርጉ። ነገር ግን ፍርድ ቤት ስትሄዱ ለምን አልቀረጻችሁ? ፍርድ ቤት ካሜራ ስለማይፈቀድ ነው ልትሉ ትችላላችሁ። ነገር ግን ሊፈቀዳል፣ ገባችሁ አይደል? ይፈቀዳል። ቢያንስ የሆነ ሲምፕል እንኳን ቢያንስ ባይፈቀድ ራሱ ማለት ነው የሆነች ቅንጭብ ባለች ነገር እንኳን እኛ ፋሚሊ አለን። ይሄ ነገር ሚዲያ ላለው፣ እኛ የሚዲያ ሰዎች ነን። ስለዚህ የሚዲያ ሰው ደግሞ የእኛን ነገር ይፈልጋል። ትንሽ ነገር ለሚዲያ ማሳየት እንፈልጋለን ብትሉ ይፈቀዳል። ስለዚህ ትንሽ ነገር እንኳን ለሚዲያ አላሳያችሁም። ይሄ ማለት ውሸት ነው። አብሽና ሩታ ፍርድ ቤትም አልሄዱም አልተለያዩም። ውሸት ነው አውቃለሁ፣ እሱን ማለት ነው። ግን ለምን በዚህ ልክ የእውነት በውስጥ እንድታረቀው ፈልጋለሁ። ፍርድ ቤቱንም በውስጥ ካደረጋችሁ ማለት ነው፣ ከምን አንጻር ነው ምናምን ምናምን ብላ ብቻ። ብዙ ፕሮሰሶች አሉት የህግ ሂደቶች ማለት ነው። እና ለዛ ነው ለዛ ነው ያቆዩት። እና እኔ ደግሞ ከመውለዴ በፊት ይሄ ነገር ቢያልቅልኝ በጣም ደስ ባለኝ። ምክንያቱም ይህንን ሂደት ከሁለት ወይም በኋላ ማስኬዳ አ ሩታ የኔ ውድ ማለት ነው። ስለ ፍርድ ቤት ስለምናምን ምናምን ማለት ነው አትጨነቂ። አንቺ ብቻ በሰላም ጉለት ያድርግሽ፣ የሆድሽን ጀርባሽ ላይ ያድርግሽ፣ እማ ቤቴ ትድረስልሽ ማለት ነው። እንዲያውም ይኸው ዘጠኝ ወር ጨረሽ ዘጠኝ ወር አለቀ እኮ አለቀ። ሰሊሉብኝ ነው ምናምን እኔ ግባ የምፈልግ ጊዜ አሁንም ላይ አልክልኝ ነው። ብቻ እኔ ይሆናል አደለ ይሆናል ብዬ ባሰብኩት ታይም ጥሩ ነገሮች ሄደውልኝ፣ አሁን ደግሞ ትንሽ የዘገየብኝ ነገር አለ ግን ያ ነገር እንግዲህ ቶሎ እንዲያልቅ እኔ የሚሻል ትን ነገር ለማድረግ ሞከራለሁ። ስፔሻል ከመውለድ በፊት ቢሆን ለእኔ አሪፍ ነው። ምክንያቱም ቀጠሮቹን ከማድዘን ና ሩታዬ የኔ ውድ ማለት ነው። አንቺ ብቻ ሰላሙልኝ ባለሽበት ቦታ ሁሉ እግዚአብሔር ይጠብቅሽ። ሌሎቹ ማለት ነው፣ እዛው እዛው እዛው ይግማሙ፣ እዛው እንደፈለጉ ይሁኑ ማለት ነው። አንቺ ብቻ ሰላም ሁኝ። እኛ የአንችን ሰላም ብቻ ነው የምንፈልገው ማለት ነው። ገባች አይደለም? ሌሎቹ አያገባንም፣ አያስፈልጉንም። ምክንያቱም እሱ ማለት ነው አይቻሉ አይቼዋለሁ። ዛሬ አይታችኋል አይደለ? አይታችኋል አጠገቡ ቁጭ ያለችው ሴት አይታችኋል ማለት ነው። ወንድ ይሄ በዚህ ልክ ነው ልክስክስ ምሎ ከአፌ ልክስክስ ብዬ ማወጣው ማለት ነው። በዚህ ልክ ነው ልክስክስ ስለሆነ ነው ገባቸው አይደለ? ሚስቱን ትቶ ከሌላ ሴት ጋር ተቃቅፎ ማኪና ውስጥ አይታችኋል ዛሬ፣ ሌላ ቦታ ማለት ነው አይታችኋል አይደለ? አዎ ድሪ ለብሳ ምናምን ማለት ነው ና። መቼም ሩታ አትሉም ሩታ ታንከር አታክልም ማለት ነው ምክንያቱም ዙም አድርጌ በደንብ አይቻለው ፊቷ ሩታየ ቀጭን ናት እርጉዝ ራሱ ብትሆን ማለት ነው ገባችሁ አይደለ ያቺ ግን ታንከር ናት ገባችሁ ነገር ግን የሩታየ ኳላ ጸጉሯን ማየት እፈልጋለሁ አሁን ጸጉሯት እንትን ግን ዙም አድርጌ ቪዲዮን ሳይ ሩታ አይደለችም ነገር ግን ጸጉሯን ደግሞ ማየት እፈልጋለሁ ኳላዋ ማለት ነው እና የዛች ጸጉር ደግሞ እስከ ቂጧ ድረስ ነው ዊጎ የተሰራችው ሲቀጥል ደግሞ በጣም ወፍራም ናት ሲቀጥል ደግሞ ከኋላ ራሱ እንደዚህ ካሜራ ሲቀረጽ እሷ እንደዚህ እንደዚህ እያረገ እያቁላላት ነበረ ማለት ነው። ስለዚህ ሩታ እንደዚህ አያረጋትም። እና በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ፣ እወዳቸዋለሁ፣ አከብራቸዋለሁ። ለእኛ ሩታ ብቻ ሰላም ትሆንልን፣ ምንም አልፈልግም።